ከስሙ ጋር ሄደ ወይ? ስሙን አስቀይረው። ኦኬ መሲን ይቅርታ እንጠይቃለን። ወይል እንግዲህ ቦት ፓሪው ላይ የነበር ነው፣ ኢትዮጵያውያኖች ብቻ ነን። እንዳየሁት የሌላ ሀገር ዜጋ አላየሁኝም። አብዛኞቻችን ኢትዮጵያውያን ነን። በየፓሪው ላይ ኢትዮጵያን የማስተዋወቅ ስራ ነው እየሰራችሁ ያላችሁት። እኔ ፓሪው ላይ የምትሄዱትን ሰዎች ነው ጥያቄ ነው። ወይስ ፓሪ ምን ማለት እንደሆነ ያው ቦት ፓሪ ባህር ላይ በቦት እየተኬደ የሚጨፈርበት በነ ብራዚል በነ ሜክሲካ ምናምን ምናምን ምናምን እኮ ሌላ ተአምር የሚፈጠርበት ፓሪ ላይ አንዳንዶቻችሁ ድሮ እናቴ እንኳን የማትለብሰውን የጣለችውን ሽንሽን ቀሚስ ለብሳችሁ መጥታችኋል። ድሮ እናቴ ራሱ ማዘር ራሱ አላት እንዲያው እሱ ቀሚስ ማዘር የጣለችሁ ሽንሽን ቀሚስ ለብሳችሁ የመጣችሁ ማይቻለሁ እራሳችሁን ታውቃላችሁ። አቤት ብላችሁ ከመጣችሁ መልሳለኝ አቀምስሻለሁ። ችግር የለውም። ምን ስም አልጠራ። ግማሾቻችሁ ከለር አደባደባችሁ መጥታችኋል። ኧረ ጎበዝ፣ ነጭ ነገር ነው የሚለበሰው እንዴ? ግማሾቻችሁ ይህንን የለበስኩትን ሽት የሚመስል አንድ አይነት በአንድ አይነት ድሮ ትዝ ይለኛል ሁለት ያ ክፍል ነው ሶስት ያ ክፍል እኛ አባቴ ይገዛልኝ ነበር። አንድ አይነት በአንድ አይነት እንደዚህ አይነት ነገሩ አንድ አይነት በአንድ ልጅነቴን ነው ያስታወሰኝ። ልጅነቴን አንድ አይነት በአንድ አይነት ሽንገጭ አድርገሽ ኮት ፓንት ምናችሁ ያመማችሁ የዛ ሲገርመኝ የዛ ሁላ ነገር ሲገርመኝ ምንድን ነው ጭኮ ይዛችሁ የመጣችሁት ጥያቄ ነው። ከምንም አይነት ነገር ጋር እንዳትወስዱት፣ እኔ ፐርሰናሊ የግል ጥያቄ ነው የምጠይቀው? ለመሲ ዳቦ እንደዛ ስንት ነገር ሲዘንብባት ሲወርድባት ከረመ በዱባይ ሙቀት ያዙ እንግዲህ ህዝቡ እንደዛ አይታችኋል ጨፍረን ቀልጥለጥለጥለጥ ብለን ያለቀ የቅቤቃ መስለናል ራሳችን እግዚአብሔር ያሳያችሁ እንግዲህ ባታዩ ጉቺ ዋሸች ትላላችሁ ቀልጠን ቀልጠን ያለቀ የቅቤቃ ነው የመሰል ነው ወላ መሲ ወላ ኔ ነ ያንቺም አንደኛዋንሽ ነ ግቢ አንደኛዋንች አይደለሽ እንዴ አንቺ ለራስሽ ቡኒ በዛ ላይ ቡኒ ቀሚስ ለብሰሽብኝ የመጣሽው አንዱ አንቺ ነሽ። ሚውት አድርገሽ ተቀመጭ፣ እሄድብሽ አንዱ አንቺ ሁሌ ሚውት አድርገሽ ተቀመጭ። አለም አቀፋም የተኛ ኦኬ። ምንድን ነው? ጭኮ ደስ ይላል እኮ ጭኮ። አሁን ወይ የአዳር ይዘጋጅልንና እንደ ሀሳብ ለሶ ለማድርሱልኝ ፓሪው አዳር ይሁን እና ጠዋት እንደነቃን ደስ ይላል ከሻይ ጋር ከቡናም ጋር ከወተት ጋርም ጭቆ ጥሩ ነው፣ ደስ ይላል። በዛ በሌሊት ሚድል ኦፍ ናይት ማለት ነው። ህዝቡ ፏ ብሎ ጤምቢራው እስኪ ዞር ጢቡ ብሎ ሰክሮ ቃር ልትለቁ ነው ወይ ነው ወይስ? ከፖሊስ ራቅ ብለናል፣ ባህር ላይ ነን። ፖሊስ ለመምጣት እንደ መኪናው በሁለት ደቂቃ አይደርስም፣ አንድ ሰዓት ይፈጅበታል። እዛው እንትኑ ላይ ባህሩ ላይ ሻታውን ህዝቡ ይለቃል ብላችሁ ነው? ምን አስባችሁ ነው? ጭኮ ይዛችሁ መጣችሁ። ኦኬ፣ ምንም እኛ ምንም አላልንም። ኢትዮጵያን የማስተዋወቅ ስራ ነው ወይ? ከሆነስ ባህላችን እያስተዋወቃችሁልን ከሆነ ለማን ምንም አይነት የሌላ ሀገር ዜጋ የለም ነው፣ እኛው በእኛው እየተዋወቅን ነው። የዳቦውን እንደዛ አውግዘን ተናግረን ተቆጥተን ዳቦ ሲቀር ጭኮ ይዛችሁ ጠበቃችሁ። እንደገና የጭኮ የጭኮ ታሪክ እኮ ጉድኮ ነው የምትሉት በዲጄን የተጠራው ማ ማብላችሁ ጻፍ ጻፍ እያንዳንድሽ ማብለሽ፣ በዲጄ ነው የተጠራው። ጭኮ ሊሰጠው ስጦታ ሰርፕራይዝ ማብለሽ፣ ጻፊ ነው ጎበዝ፣ ማብላችኋል። ሶል የፓሪው አዘጋጅ፣ ዲጄው አብዶን የጠራው አብዶ፣ ሶል ስጦታ ሰርፕራይዝ አለክ። እኔ ምስኪኑ እናንተ አላሳዝናችሁ፣ ምን ተአምር ለሶል መጣለት ብዬ ብድግ ስልኬን ይዤ ልቀርጽ ህዝቡ ይላል ታቆጣላቸው የኢትዮጵያ ህዝብ እኮ አሙቅልኝ አሙቅልኝ እኮ ነው። እኛ ስ አዳሚ ተላለች ብሬ ባልገባኝ ለጭኮ ነው የጮኩት፣ መጫወኩኝ ከዛ ስልኬን ይዤ ብድግ አልኩኝ ልቀርጽ። አጋግያጡ ደስ ይላል። ተናገሪ አሁን ሚዩትሽ ላንስተሽ። እንዴት ነው የተጠቀለለው? አጠቀላለሉ እንደት ነበር? አትናገርማ፣ ትፈራለች። እንደ ባለበት ሲለምኑ ነበር እንዳላወራ እቺ አንዷ ነች። ብርጅስቶን ሁለተኛዋ ጉዳይ እንዳይወራ ዝም በይ። እሄድበታለሁ፣ አይቻለሁ፣ የሚዲያ ሰው ነኝ። እሄድበታለሁ። አቤት ብላችሁ ስንመጡ ደግሞ እሄድባቸዋለሁ። ይሄ ነው አንቺማ፣ ማታውን ካልሄድኩ ስትይ እኮ ነው እኛ የለመንሽ እዛው ራሱ ይሄድበት። ስጦታ ነው የኔ ውድ ስጦታ ነው። የስጦታ ትንሽ የለውም። ኒውት አርጊልኝ አንድ ሴትዮ ተራሽ እስኪደርስ እስኪሄድብሽ፣ ከዛ ዲጂው ሶል ሰርፕራይዝ ምናምን ኦ ሲባል እኔ ብድግ፣ ህዝቡ ከንደገና ሆ፣ ግማሹም ሰክሯል። ለምን እንደሚጮህ አያቅም። ብቻ ግማሹ አንዱ ሲጮ አይቶ ነው የሚጮኸው። ታጮኸ ሶልዬ፣ ኔ አባት ነጭ በነጩን እንደለበስ ደግሞ እንዴት አናንተ ሶልን ቆይ ሶልን ደግሞ እኮ ትላንትና ነው በደንብ በአካል አይቸው አላቅም። ትላንትና ነው ያየትኝ። በጣም ነው የሚያምረው። ባይዘወይ ሰውልኛ ዩሉጉድ ተመች ተከኛል። ወድጄዋለሁ። ቆንጅዬ ነው ባይዘወ። በአካል ለመጀመሪያ ጊዜ ነው ያገኘሁት። ያ ማነው የሚባለው? ቆይ ስለሱ በኋላ እንዳይምታታብኝ። አጠር ብሎ ቆንጅዬ ነው፣ ቆንጅዬ ነው። ሰው ደስ ይ አ ወይ አባቴ። ከዛ ተጠራ ፏ ብትን ብሎ አጋልጣቸው እንዲነ ፏ ብትን ብሎ መጣ፣ ከዛ መጣ ተሰጠው በሆነ ቦርቃማ ነገር በሆነ ላስቲክ ተጠቅልሏል። እኔ እናንተ እስኪከፈት ድረስ ልቤ ባፌ ልትወጣ ምን ይሆን ብዬ ማለት ነው። ተከፈተ። ሲከፈት የእኔ ራሱ እሱ ሰሃን እኮ እዚህ ቤት የለኝም አለኝ። እንዴ እሱ ሰሃን የለኝም ኬት የመጣ ይኖረኛል? ገና ገና ተሽኮረ አታስቁኝ። ከዛ ጋይስ ሰሃኑ የሆነ ብቻ ሰሃን ነው፣ ክዳን ከላይ ያለው። በሰዓቱ ገንፎም ጠርጥሬ ነበር፣ አልዋሻችሁ በሰዓቱ ሰሃኑ የተከደነ ሳህን ሳይ ገንፎም ጠርጥሬም ነበረ። ቅንጬ በቅቤም መስሎ ነበር። ጭኮ ግን አልጠበቅኩ እግዚአብሔር በሚያውቀው ጭኮ አልጠበቅኩም። ቅንጬ በቅቤም ጠርጥሬ ነበር፣ ገንፎም ጠርጥሬ ነበር ሳህን መሆኑን ሳይ ብቻ ብዙ ነገር ጠርጥሬ ነበረ። ከዛ ተከፈተ፣ ጭኮ ነው ሰሃን ተባለ። እኔ ከየት እንደመጣ ጭኮን ያመጣውን ሰው አልጠራም፣ አልጠራም፣ አልጠራም። ስም አልጠራ። መሲ የራሴ ስለሆነች ነው እንደፈለኩ ጠርቼ ያብላለሁት። ሌላውን ስም አልጠራ። ከዛ ጡጫ ጡጫ የሚያክል ቆይ፣ ያያችሁ ልጆች አላችሁ የላችሁም? ካሜራ አዙሬ ሳሳያችሁ ጭኮውን አይታችኋል አላያችሁም? እንዳትኋል። እኔ ስም አልጠራም። እዛው ጥሩ ራሳችሁ አያገባኝም። እሺ አይታችኋል? ያያችሁ ልጆች አለን። ቴንኪው። አጋልጣቸው። ቅቤም ይሁን ዘይት እኔ አላቅም፣ ግን ያው ሳቅ፣ ጭኮ በቅቤ ስለሚሰራ በቅቤ ነው ያስኩት ከኔ አላቅም እኔ አላቅም። ያው በቅቤ ስለሚሰራ በቅቤ ነው ያስኩት። በሳህን ምን ብዬ ልንገራችሁ? ለዚህ ህዝብ ታደለ ታደለ። ለህዝቡ ማለት ነው ወይ ሰው ልዬ መጣ። የኔ ፍቅር አባቴ፣ በዚህ በነጭ ልብስ ሳይክ ትላንትና ፊቴ ላይ ትመጣብኛለ። ቆንጆዬ የኮንክ ሰው ልጅ ትላንት ጉቺ ዛሬ ግርማ ሞገሴ ላታይች ብዬ ነው ሚሪያም ትላንትና አይቼክ እኮ ወድጃለሁ፣ ሳልነግርህ ምንም ቆዳ ብለብስ ግን ማለት ነው ጥያቄ አለኝ። ልክ ወሬ የምታስቀይሰኝ ነገር የበቆዳ እንኳን ብለብስ እንደሚያምርብኝ ይወቁ ብዬሽ ነው። አባትዬ ተመችቶኛል። ትላንትና አይ ማ ዋሌት ውስጥ እንደነሱ ነው። ዋሌት ውስጥ አለባበሱን ልክ ነህ። ዋሌት ውስጥ እንደነሱ ነው። አዎ ቁጭ ባባል ቴንኪዋ፣ አመሰግናለሁ። ለዚህ ነበር የገባሁት፣ ያው ልወጣ ነው። ይመችላላም። ምን ላይ ነበርኩኝ ጋይስ? ወሬ መቼም ሰው መጽሐፍ አንብቦ ሰው መጽሐፍ አንብቦ ጋይስ ባገሬ ሰው መጽሐፍ ብቦ እንዳይጣፋበት መጻፋን እንዳይጠፋበት ወረቀቱን እጥፍ አርጎ ያስቀምጣል። የኔ ቤት ልጆች ወሬ ነው እጥፍ አድርገው የሚያስቀምጡት እኔ ካቆምኩበት እንድቀጥል ይነግሩኛል። ያቆታል ቱ ጭኮ ላይ ይሁላችሁ ያቆታል። አዎ ታቆታላችሁ ጎበዝ። ወሬ ጥፍ የምታስቀምጡ ጀግኖች አደላችሁ። የኔ ቤት ልጆች መጫጠዋችሁ ሶ እንደዛ ያንን በሉ የሆነስ በላ ህዝቡ የኢትዮጵያ ህዝብ ግን በቃ በጣም ጥሩ ላይ እንዳልሆነ ያወቅኩት በኩል ለለሊት እንደዛ ጢንቢራችሁ ዞሩ ዞሮ ጭኮ ላይ ስትረባረፉ፣ ወገን ተላልቀናል። ተፋፍረን ነው እንጂ ተላልቀናል። ብርጅስቶን አንደኛ ይሄንን የሚያህል የያዘችው አይታችኋል። በላይቭ በላይቭ አላየንም ብትሉ አጋልጣቸው ከቀዳልኝ አምጥ። እኔ ለነሱ እንደ እርጉዝ ሴት ራሴን ሁላ ተጠራጠርኩኝ። እንዲጥውልውልውልው ቅልሽልሽልሽልሽ እያደረገኝ ድብድብ በቀዱላን ዱላን የቀራቸው ሲሻሙ ሲሻሙ። ብርድስቶንማ ተውኝ። ውጪ ስላልቀመሹ ነው፣ በጣም ይጣፍጥ ነበር። እኔ ስላነቀኝ ነው የተውኩት። በኩለ ሌሊት ጭኩ በልተው እሺ እዛ የበላ ነውን እንጀራውን ምናምን የጠጣ ነው። እዚህ መጥቼ ስለፈልፍ ወይ በላቤ ይወጣልኛል፣ ጭኮ በምንድን ነው የሚወጣው? እግዚአብሔር ያሳያችሁ፣ ጌጣ ፓሪ በጭኮ ከዛስ ምግብ በሽ ነበረ ታውቃላችሁ? ምግብ እንዴት ብዬ ልንገራችሁ፣ በደንብ ባይዘው ወይ ምርጥ ፓሪ ነው ልጁ የሚያዘጋጀው። አሁን እንዲህ ሙቀት ምናምን ስላለ ሙቀቱ ነው እንጂ ኦማይጋድ ሶል እንደውም ካለክ በዚህ አጋጣሚ ሙቀቱ ሲወጣ የአዳር አዘጋጅልኝ፣ ለኔ ቪአይፒ ያዝልኝና አዳር ይሁንልኝ። ጭኮም እንዳይቀርብኝ አዳር ሲሆን አው የአዳር ጥሩ ነው። ፓሪው ደስ ይላል። ጋይ ስንት እና ስንት አይነት ምግብ መሰላችሁ? ያውም ያበሻ ምግብ መጠጥ፣ ምን ብዬ ልንገራችሁ። ዲጄው ዲጄ እኔ ደግሞ እንደ ዲጄው ያስደሰተኝ ሰው የለም። በአንድ ጊዜ በተከታታይ ሶስት የድሬዳዋ ዘፈን እኮ ነው የከፈተልን። ጎቼ እያለ ለካ እንደዚህ ታዋቂ ነኝ ታዋቂ ነኝ ለካ ዲጄው፣ እስከ ግሩፑ አንደኛ ዲጄ ዋይቢ ነው ማነው ስሙ? ዲጄ ዋይቢ ካልተሳሳትኩኝ፣ ዲጄ ዋይቢ ነው። ዲዋይቢ ዲዋይቢ፣ አዎ ዲዋይቢ ኢንተርናሽናል ዲጄ ነው የሚባለው። እውነትም ኢንተርናሽናል በጭኮ መጨረሻ ላይ አጫመላለቁት እንጂ ጥሩ ነበር። ካንተ ማን ተመችቶኛል? ደስ ብሎኛል። አዎ ኖ ኖ ዲዋይ ቢ የሚባል ነው ዲዋይ ቢ የሚባል በኋላ የተረፈውን ምግብ አልቀራቸው፣ ጋይስ አገልግልም ቋጥሮ ይሄዳል ወደ ቤት። አገልግል ሲሄዱ በሳህን እየቋጠሩ ምናችሁ እንያመማችሁ ምናችሁ እንያመማችሁ ነው የኔ ጥያቄ። ሌት ትቀ ቤትሽን ከፍተሽ የማታወሪው? እኔ እኮ ቤቴን የከፈትኩት ላወራ ነው። እኔ ላወራ ነው እንጂ ልታወሪ ነው ገብተሽ? ሌት ቤትሽን ክፈቺ እና አውሪ። አዎ፣ አገልግል ምንድን ነው መሲ ያልኩኝ፣ ስንወጣ ሲሄዱ በዛል እንደስ ይዘው ምናምን መሲ ሄደና ይሄ ምንድን ነው ስላት፣ ስለተረፈ እኮ ይዘው ይሄዱ ምን ያደርጋል ብለሽ ነው ምናምን ትለኛለች። የሆነ የሆነ የድሮ የእናት ልበላት የአያት የሆነ ባህሪ ያላት መስ ጌታን የሆነ የእናት ልበለው የአያት ልበለው ምናምን የሆነ ባህሪ ያላት ሲያሳዝኑ እኮ ብታይ ምናምን ትለኛለች ዱባይ ምድር ላይ ወንድሞ አደራ ብሎ ይን ሄደው ብላ አንዷን ቆማ ትጠብቃለች ምንድን ነው አደራ የሚልሽ ከኔ ጋር ልንጋደል ዱባይ ድረስ የመጣች ሴት ማና አደራ የሚልሽ ምንድን ነው ባህር ተሻግራ የመጣች ደግሞ ዱባይ ላይ አደራ ምናምን ብሎ ነገር አለ እንደ ምን አደራ ነው ማንን ነው መፎግሩት ወንድም እያወራሁ የምን አደራ ነው? ዱባይ ኦል ዘዌ የመጣችሽ አደራ ብለት ሄዳለህ። ኧረ ተው እናንተ፣ ሰው የተው ተው አትፎግሩን። ምንድን ነው የምንፎጋገረው? ማንን ነው የምትፎግሩት ነው የእኔ ጥያቄ። ዱባይ ምን አደራ እህቴን ልሽ። እንኳን ዱባይ ላይ እኔ የኢትዮጵያ ሴት ምድር ሄዷ ምድር ላይ አደራ እህቴን አይሉም ወንድሞቼ። ከወጣው ወጣው ነው። ስጨርሽ ደውዬ ወደ ቤት እንድናስገባሽ ነው። የምን አደራ ነው ዩናይትድ አረብ ኤምሬት አደራ እህትየው። በአለም በአፍሪካ ብትፈለግ የለችም። ወይዘሮ መሲ ብርጅ ሶን ረ ወንድምየው አደራ ሰቶ አንድ ቀልቧን ስገፋት ቀጥ ለጥ ብላ ከኔ ጋ ምስርን ጠይቋት። አንዴ ስዞርባት እንከባበር ትቀጥያንሽ አቀጥም ስላት እሺ በቃ ግን ከዛ አንዱን መንገድ ላይ ስታገኝ የንትናን እህት አደራ እሺ። ሁለተኛም አይደግመኝም። ሲቀጥልኔ ከሄድኩኝ ራሱ ራሴን ችዬ ደውልለታለሁ። ለሶ ሶልን አናገራለሁ ድራይቨሬ ያደርሰኛል፣ ድራይቨሬ ይመለሰኛል፣ አለቀ። ከብርጅስቶን ጋር ማንጭንቅላቱ ጭንቅላቱ ይዞራል። ማን እኔ ምን ሰዓት አደራ እንደተቀበለች ምን ሰዓት እንትን እንዳለች የማቀው ነገር የለ። ኖርማልም አትመስለኝም። ባቡጄ ጌታ ዱባይ ስንት ሁብሊ ሁብላም እስኮምፓይሰስ ናይሰስ የሚደረግበት ስንት ታሪክ። እህቴን አደራ ብሎኛል። ምን ምን አባ ነው ሰው እህትክን አደራ ብለህ የምትሄደው የገዛህትን ቁጭ ብላ አትጠብቅም? አፈር ብላ አፈር ያስበላ። እህት መቀለጃ ነው እህት መቀለጃ ነው ወይ ምን ልትሰራ፣ እህትህን ጥለህ ሄድክ? እንደዚህ የምትሳሳላት ከሆነ ስትሄድ አንገቷ ላይ ዘካት። ሄድም የማይሆን ቦታ ጥለውኝ አይሄዱም። ደስ ያላላቸው ቦታ ጥለውኝ አይሄዱ። ወንድሞቼ ዳይተነሽ ነው የምባለው። ቀጤ አለቀ። እንደዛ እኮ ነው ወንድም፣ እንደዛ ነው ነው ወይስ ይሄ የፉገረው ነው? ወንድም ናህት፣ ይሄ እዚህ የምናውቀው የናይሰሱ ነው ወይስ ሪል ወንድም ናህት ነው? ከተሳሳትኩ አርሙኝ። ወንድም ሲሄድ ፓሪ ነው አይደል? እህትክን ይዘህ የመጣኸው። ፓሪ ጨርሰክ ስትሄድ እህትክን ይዘህ እኮ ነው የሚኬደው። ፓሪውን ባያልቅ በቅቶ ከምትሄድ ከሆነ ነይ እህቴ ባይቀደም እንደዚህ እኮ ነው የሚባለው። እኔም አውቀው ሀገሬ እንደዛ ስለሆነ ማለት ነው። ስለዚህ ለቀጣይ ፋይናል፣ ስለ ቀጣዩ እናወራለን። ለቀጣይ ሶል ፓሪ ላይ እንደ ሐሳብ እንደ ሐሳብ ሻሜታም ቦርዴም የጠላ ድፍድፍ ድፍድፍም እንዳይቀር ባህላችን መርሳት የለብንም። ጥሩ እያስተዋወቁልን ነው። የጠላ ድፍድፍም ቁሌት፣ ቁሌት አሁን ቆንጆ ቁሌት ሳሪ እርሜ ያበሻ ጋ አለ። ቁሌትም ሌሽ ምንድን ነበር ደግሞ ይቀረን? ሌላ ምንድን የቀረን ጋይስ? ቁሌት፣ ጌሾ ቆጮም ይኑረው፣ ቆጮም ይኑረው። ጌሾ ራሱ ዝም ብሎ የተፈጨው ይገኝ። ምን ይለናል? እንትንም ምንድን ነው ስሙ? ቀበረችው ብታጥናቸው፣ ሶ ልዬ የእኔ አባት። ቀበረችውን ቢታጠኑ ምን ይላቸዋል? ባህላችን አይደል? እንደ ወገርት ቀበረችው ምናምን ቢታጠኑ፣ እኔት ቢታጠኑ በይ ነኝ እንዲሁም በቀበረችው ፍዝዝ፣ ድንዝስ፣ ቅዝዝ አርጋሃቸው እዛው። አዎ ያበሻ ረቂማ መሲዛ ሄደች ባለፈው ቦርዴም፣ ሻሜታም፣ የጠላ ድፍድፍ አንድ እንዳይቀር በደንብ ባህላችሁን አስተዋውቁ። ጥሩ ነው ያላችሁት፣ ግን አለባበሳችሁን አስተካክሉ። እንደ ሀሳብ አለባበሳችሁን አስተካክሉ። በቃ አዘጋጁ ነጭ ለብሶ ካያችሁ ኢንደፍ ዘ ዲስከሽን እኮ ምንም ማብራሪያም ምንም ሰርችንግም ጎግልም ምንም አያስፈልገውም። ነጭ ነው የምንለብሹ፣ አለቅ። ካልሆነ ደግሞ ሰው ልዬ እንደ ሀሳብ ነጭ ብቻ ነው የለበሰ መምጣት የሚችለው፣ ብለቅ ተናገር ተናገር እንዴ ከመጡ ይምጡ ካልመጡ ይቅሩ። አንተን ያለ ነጭ ለብሶ ይመጣል ወያሪ እንድዋይ እኮ ከአስር ድርሃም ጀምሮ ልብስ ያለበት ከተማ እኮ ነው ያለ ነው፣ አለቀ ቢሆን እንደውም ቁምጣ አርጉ በላቸው ቁምጣ አርጉ ምን አባታቸው ያድርጉ። አልጋ ላይ ያለ ልብሳን እንዲህ ስትገላበጥ የምትውለው ኩብሊው ብለዋን ስታጫውት ለምድ የአንተን ፓርቲ ከለር የሚያደባድቡበት ከለር አታደባድቡ ቡት እንዳይኖር አው ቡት አውግዙ እና ሌላ ሌላውን ሀሳብ ተቀብሏል። ሶል ቅድም ነግሬዋለሁ። ውሽማና ነን ውሽማ የሚል ቦታ ያዘጋጃል ኢንዳይሬክትሊ ካሜራና ካሜራ አይፈቀድበት ተብሎ ይዘጋጃል። ይህን ጉዳይ በደንብ እንዲያይልን ለሶላ ሰው ውቀዋለው ያይልናል ብዬ አስባለሁ። ሶልዬ ጉዳያችንም በደንብ ታይልናል ለከ ለቀጣይ። አዎ እንጂ ይሄ እንዲህ እንዲህ እንዲህ እንዲህ እያልሽ እንደመብትሽ ምን አባሽ አንቺስ ነጥቀሽ አይደል እንዲያመጣሽው እቀዳሽ አንቺስ ያንቺ ባል ነው። ያንቺ ባል ከሆነማ ውጪ እኔ አንድ ነገር ልንገራችሁ ሚዲያ ላይ መውጣት አልፈልግም፣ አይነት እስታፍ የሚጫወት ወንድ ሌባ ነው። ሌባ ነው አውጩ። ምን አባቱ ምን ይሰራል ይሄ ከካ ባለትዳር ካልሆነ ህይወት ከሌለው ምን አባቱ ሚዲያ ላይ መውጣት አስፈራው? ለምን ይፈራል? ሌባ ስለሆነ እኮ ነው። ሌባ ሌባ አይወጣም። እኔ ነግርሻለሁ። ታስታውሳላችሁ አይደል? እንዴት አድርጌ ሚዲያ ላይ ይዤው ከች እንዳልኩኝ እኔ ያኔ። ከዛስ የህይወት ታሪካቸው ነው የሚወጣው ሚዲያ ላይ ሲወጡ፣ የህይወት ታሪካቸው ታሪክ፣ ጉዳን ጉዳቸው የሚወጣው ሚዲያ ሲያያቸው ሌባ ካልሆንች ካልሰረቅች፣ ካልሰረቀት ምን አባ ያስፈራል? ህጋዊ ሚስትክ ህጋዊ ገርል ፍሬንድ ከሆነች። ሌባ ነው እኮ እኛ አይሰለችን። ሌባ አጭበርባሪ ነው አጭበርባሪ። አዎ፣ ከባሏ ደብቀን ያመጣሃት ወይ ከሚስቱ ደብቀሽ ነው ሰርቀሽን ያመጣሽው። ካሜራ እንዳይዞር ካሜራ እንዳይታይብን። ማነሽ? ምን አባሽ ነሽ? የአንቺም አይደለም የጋራ ባላችን ነው። እንደውም አንቺም ሰርቀሽን ያመጣሽው የጋራችን ነው አለቅ። የሁላችንም ነው። ምን አባሽ ለአንቺ ሱ ሽማሽ አይደል ሌሽ ነው እኛ እ ቪዲዮ ማንቀርጸው ውሽሙ እንቀርጻለን ማን ነው የብቻሽ ያደረገሽ ማን ነው ለአንቺ ለብቻሽ የሰጠሽ ሰውዬውን ደግሞ ደና ሰው እንኳን ቢሆን ይህን እንጉልፋቶ ፊት መጪው ዘመን ፊት ቁጭ ብሎ እኮ እንቅልፍ ወስዶታል የለም የለም የለም እኮ ተኝቷል ስንት ያየሁትን የራሴ ደና ሰው መስሎኝ ቼክ ሪፐብሊክ ላደርግ እንዲሁም ደና ሰው ደና ሰው እንትና ፓሪው ላይ ያየውትኝ ሀቢብን ነው ሀቢብን ይህን የፋሲካም ባል ጎምለል ጎምለል እያለ ሀቢብ ነው ደና ሰው ያለው ትንሽ ትንሽ ሀቢብ ጥሩ ነበር። ሀቢብ ትላንትና ቁምጣን ያደረገው በቃ ሀቢብ ደና ነበር ያለው። ቲሸርት አድርጎ ምናምን ጥሩ ነው ደግሞ ተፍ ተፍ ይላል ሀቢብ። እኔ ወድጀሃለሁ፣ ደስ ብለኛል ማለት ተፍ ተፍ አባባልክ ሀቢብ። ደስ ብሎኛል፣ ተፍ ተፍ አባባልክን ወድጀዋለሁ ሀቢብዬ። በዚህ አጋጣሚ የስራው ባህሪ ነው ልላስክ። ልብ እንቅርት ይመኛል አለች እናቴ። ቁምጣ አድርገት። እኔ እኮ ደሞ እንደዚህ ያለኝ ልሸኝሽ፣ የት ሰፈር ነሽ? የት ነው የምትገቢው? መኪና ይዛችኋል እንዴ? ባኒዝስ ባኒዝስ፣ ሀቢብዬ ባኒዝስ። አንተ መኪና ይዛ